እምነት እንቅስቃሴ ስለ ሰው አፈጣጠር የሚያነሳው አንድ አጀንዳ ሰው በእግዚአብሔር መልክና ምሳሌ ተፈጥሯል። ወንጌላዊ ነው፣ ይህንን ነው የሚያምነው። እኔ የምማምነው እንደዛ ነው። ሰው በእግዚአብሔር መልክና ምሳሌ ተፈጥሯል ስንል ግን ምን ማለት ነው? ጥያቄ ሰው በእግዚአብሔር መልክና ምሳሌ ሲፈጠር መለኮት ባለበት የህይወት ስታንዳርድ ወይም በመለኮትነት ነው ወይ የተፈጠረው? የእምነት እንቅስቃሴ ይህንን ሰው በእግዚአብሔር መልክ ነው የተፈጠረው የሚለውን ሐሳብ የሚተረጉምበት መንገድ ሰው በእግዚአብሔር ክላስ ውስጥ ነው የተፈጠረው፣ በእግዚአብሔር ምድብ ውስጥ ነው የተፈጠረው፣ ሰው የእግዚአብሔር አይነት ነው የሚል ድምዳሜ ያለው ማለት ነው። አዎ፣ ስለዚህ ስለ ነገረ ሰው ያለንን አስተምሮ ያፈርሰባል። አዎ ልክ እንደ እግዚአብሔር ነን ነኝ በሚለው እስማም አለሁ። ምን ማለት ነው? በዚህ መጽሐፍ ቅዱሳዊ እውነታዎችስ አሉኝ ወይ የሚደግፉኝ ከተባለ በመጀመሪያ የሚሄደው ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 የመጀመሪያ ሰው ልጅ ልደት ወይ ደሞ ፍጥረት ጋር ነው የሚሄደው እግዚአብሔር ማለ ሰው በመልካችንና በአምሳላችን ከሚለው ያ መልክና አምሳል ሙሉ በሙሉ እግዚአብሔር እንድንመስል ያደርገናል የሚል አመለካከት አለኝ። ዘፍጥረት ምዕራፍ 1 ቁጥር 26 እንደገና ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ተመሳሳይ ሀሳብ ተነስቷል ቀጥታ የእምነት እንቅስቃሴ መሪዎች በተለይ የዚህ አራማጅ የነበረው ኬኒዮን ይሄንን ጥቅስ የፈታበት መንገድ ምንድን ነው ብለህ ስትጠይቅ የመዝገበ ቃላት ፍቺ ነው የተከተለው ምን ማለት ነው የእግዚአብሔር መልክና ምሳሌ የሚሉት ሁለቱ ቃላቶች በኢብራይስጥ የተቀመጡት ጸሌም እና ደልሙት በሚሉ ሁለት ቃላት እነኚህ ቃላቶች በመዝገበ ቃላት ላይ ያላቸው ፍቺ ምንድን ነው የሚለውን ጥያቄ ነው የጠየቀው። የመዝገበ ቃላቱን ፍቺ ሲመለከት መዝገበ ቃላቱ በእግዚአብሔር ክፍል ምድብ የእግዚአብሔር አይነት አድርጎ ፈጠረው የሚል ፍቺ ነው የሚሰጡት ማለት ነው። አይተሃል። መጽሐፍ ቅዱስ ላይ መዝገበ ቃላት ስልጣን የላቸው። መጽሐፍ ቅዱስ ራሱን በራሱ የመፍታት ስልጣን አለው። የመጽሐፉን ስልጣን ለመዝገበ ቃላት ነው የሰጠው ማለት ነው ይሄ ሰውዬ። ኦኬ ታዲያ እሱን ጉዳይ አንድ ቃላትን ለመረዳት አንድ ሰው ወደ መዝገበ ቃላት ነው መሄደው፣ የቃላትን ትርጉም ቃሏን ስለሚፈልግ አይደለም። የመጀመሪያው ነገር መዝገበ ቃላት አይደለም። የመጀመሪያው ነገር የመጽሐፉ አውድ ነው። እሺ ስልጣን ያለው መጽሐፉ ነው ያልኩ፣ ለዚህ ጸሌም እና ደልሙት የሚሉትን ሁለት የብራይስት ቃላት መጽሐፉ ሲጠቀም በምን አይነት አውዳዊ ፍችል የተጠቀመው የሚለው የትኛውም የመጽሐፍ ቅዱስ አጥኚ ሊያደርግ የሚገባው የመጀመሪያ ጥያቄ ነው። አየ ተንደርድረ ወደ መዝገበ ቃላት መግባት የለብህም። መታወቅ ያለበት አሁን በእጃችን ላይ ያለው መዝገበ ቃላት መጽሐፉ በተጻፈበት ዘመን የተጻፈ መዝገበ ቃላት አይደለም። ቋንቋ ይለውጣል፣ ያድጋል፣ ሀሳቡ የዳበረ ይሄዳል። ሁለት ሶስት ፍቺም የሚይዝበት ጊዜ አለ ማለት ነው። ስለዚህ አውዱን ስታይ፣ የዘፍጥረትን መጽሐፍ አውድ ስትመለከት፣ ምን አይነት ፍችን ያለውን የዘፍጥረትን መጽሐፍ ስታይ፣ ብዙም አይረዳ። እግዚአብሔር ሰውን በመልክና በአምሳሉ ፈጠረው ብሎ ዘግቶት ነው የሚሄደው አይረዳ። ስለዚህ አጠቃላይ የመጽሐፍ ቅዱስ አውድ ደግሞ ምን አይነት ፍቺ ያለው የሚለው ሁለተኛው ፍተሻ ታደርጋለህ ማለት ነው። መልክና ምሳሌ የሚሉት ሁለት ቃላቶች በሌላ የመጽሐፍ ቅዱስ ክፍል ላይ ተጠቅሰዋል። በተለይ በብሉይ ኪዳን አንድ ቦታ ላይ ይገኛል፣ ዘፍጥረት ምዕራፍ ዘጠኝ ላይ ይገኛል። ያም ፍቺ የለውም በእግዚአብሔር መልክ ሰው እንደተፈጠረ ብቻ አስቀምጦ ነው የሚያልፈው። ወደ አዲስ ኪዳን መጽሐፍት ግን ስታይ የተብራራ ነገር አለ። መልክ ምሳሌ የሚለው ነገር በተደጋጋሚ ተነስቷል። የተነሳበትን አውዳዊ ትርጉም ስትመለከት የሰው ልጅ በእግዚአብሔር ባህሪ የቅድስና ባህሪ በተለይ የጽድቅ ባህሪ እንደተፈጠረ የሚያሳይ ሆኖ ነው የምታገኝ። ለምሳሌ ጳውሎስ እኔ ክርስቶስን እንደምመስል እናንተ ኔ ምሰሉ ብሎ የተናገረበት ቦታ አለ። ክርስቶስን የሚመስለው ሐዋርያው ጳውሎስ በምንድን ነው? ስለ መምሰል ሲያወራ የመጽሐፉን ክፍል ስትመለከት ጽድቅን ነው የሚያወራው። በምን አይነት ጽድቅ፣ በምን አይነት ጥንቃቄ፣ በቅዱሳን መካከል እንደተመላለሰ ነው የሚናገረው። በእግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ የሚናገርበትን ቦታ እንደዚሁ ስትመለከት የሚያነጻጽረው ለርኩሰት አልተጠራችሁም፣ ለጽድቅ ነው የተጠራችሁት፣ ለቅድስና ነው የተጠራችሁት የሚል ነው። ስለዚህ የአዲስ ኪዳን ጸሐፊዎች መልክም ምሳሌም የሚለውን ሐሳብ በምንድን ነው የተረዱትም? የተረዱት ጸሌምና ደልሞች የሚለውን ቃል በምንድን ነው የተረዱት? በጠይቅ ያለብን ይህን ስንጠይቅ አሁን ያልኩ ነው የምናገኘው። ዘይ ያንዋናል ዘይ ጽድቅ ቅድስና የሚሉትን ፍቺ ይዛል ማለት ነው። እግዚአብሔር ራሱን ለሰዎች ሼር ያደረገበት ባህሪ ልክ ነው። ኮሙኒኬብልና ኢንኮሙኒኬብል ብለው የስነ መለኮት ሰዎች ያስቀምጡታል። እግዚአብሔር ለሰዎች የሚያካፍለው ባህሪ ያለ ቅድስና፣ ጽድቅ፣ መልካምነት፣ በጎነት የሚለው ሰው ሲፈጠር የተካፈለው ባህሪ ነው። ኢንኮሚነክብል የሚባለው ደግሞ ፈጣሪነቱ፣ አምላክነቱ ያ ሰውን ጥያቄ አይፈጥርም። ለምሳሌ እግዚአብሔር ያላካፈለው ባህሪ ያለ ያካፈለው ባህሪ ያለ ሲንል መርጦን ያካፈለው ነው ብንለው ወይስ ከማንነቱ ሰጥቶ ከሆነ እንዴት ነው አካፍሎ የሚሰጠው? አንድ ሰው ተነስቶ በዘፈጥረት ምራፍ 1 ቁጥር 26 ከ28 መሰረት ሌሎችም ብዙ ጥቅሶች አሉ። በዚህ መሰረት ተነስቶ አባቴን እመስላለሁ ቢል ትክክለኛ ነው ብዬ ነው የማስበው። ለምን የመለኮታዊ ባህሪ ተካፋይ የሚለው ሐሳብ the partaker of his divine nature የሚለው ሀሳብ የተወሰነውን ባህሪ ተካፍልን ለማለት ሳይሆን ከተወለድኩ የተወሰነ ባህሪ ኦሚት አድርጌ እወለዳለሁ የሚል እምነት የለኝም። የተካፈልኩት ባህሪ ሙሉ በሙሉ የእግዚአብሔርን ባህሪ ተካፍያለሁ ብዬ ነው ማምነው። ያ እንደ እግዚአብሔር ያደርገኛል። ይህንን ሲሉ እንግዲህ እግዚአብሔር ከራሱ ኔቸር ውስጥ አውጥቶ ለሰው በመስጠት ነው ያካፈለው፣ ወይስ ሰው ያንን ብቃት የሚያገኝበትን ኃይል ነው የፈጠረለት? ሶፖንትን በደንብ የሚለውን ነገር መመልከት ነው እና የእምነት እንቅስቃሴ መሪዎች የሚሰሩት ስህተት ምንድነው? እግዚአብሔር ሰውን ሲፈጥር እስትንፋስን እፍ ሲል የራሱ ማንነት ወጥቶ በሰው ውስጥ ገብቷል የሚል ፍቺ ነው የሚሰጡት። የዘፍጥረት መጽሐፍ ግን ልብ ብላ አይተው ከሆነ የእግዚአብሔር እስትንፋስ ሰው ውስጥ ገባ አይልም፣ እፍ አለበት ሰውም ሕያው ነፍስ ያለው ፍጥረት ሆነ ነው። ስለዚህ እግዚአብሔር እፍ ያለው ምንድን ነው? የእግዚአብሔር ማንነት እፍ በማለት ወደ ሰው ውስጥ ገብቷል። የሰው መንፈስ የእግዚአብሔር አይነት ነው? the same አንድ አይነት የሆነ መንፈስ ነው ወደ ሰው ውስጥ የገባው ወይስ የተፈጠረ ነው? ተፈጠረ ከሆነ ከሌለ ነገር ወደ መኖር ነው የመጣው እግዚአብሔር ውስጥ ግን ወጥቶ ወደ ሰው ውስጥ የገባ ከሆነ የተፈጠረ አይደለም፣ መለኮትነት በሰው ውስጥ አለ ማለት ነው። እና ዳዊትም ይናገራል የእግዚአብሔር እስትንፋስ ፈጠረኝ ይላል። የአስትንፋስ የመፍጠር አቅም ያለው እንደሆነ ነው የምታየው። እና እስትንፋስ ሰማያትም በእግዚአብሔር እስትንፋስ ተፈጠሩ ይላል። የሰው ልጅ ብቻ አይደለም።

አንድ ፐርሰናሊቲ ወጥቶ ወደ ሰው ውስጥ እንደገባ ያሳያል። ሰውን ወደ መለኮትነት በማስጠጋት በመለኮትና በሰው ውስጥ መካከል ያለውን ክፍተት ነው የሚያጠቡት። እምነትን የሚለማመዱት ከዚህ ማንነት ተነስተው ነው። ምንድን ነው ይሄ መደረግ የተፈለገው? ቅድም ያነሳው ጥያቄ እምነትን መለማመድ የሚችሉበትን ፕላትፎርም ወይም ደግሞ መሰረት ለመጣል ነው። እግዚአብሔር ሰማያትን፣ ምድርን፣ ፍጥረታትን በቃል እንደፈጠረ ታውቃለህ። እግዚአብሔር ሰማይ ይሁን አለ፣ ሰማይ ሆነ። ምድር ይሁን አለ፣ ምድር ሆነ። በቃል ውስጥ ያለው ምስጢር ምንድን ነው? በእግዚአብሔር ቃል ውስጥ የዘፍጥረት መጽሐፍ እንደሚያሳየን የእግዚአብሔር የመፍጠር አቅም ተመልከት። እንግዲህ ሰው የእግዚአብሔር ተፈጥሮ ካለው ወይም ሰው በእግዚአብሔር ምድብ ውስጥ ከተፈጠረ የሚናገረው ነገር የሌለን ነገር ወደ መኖር ማምጣት ይችላል። ስለዚህ እምነትን የምንለማመደው የእግዚአብሔር አይነት ማንነት ስላለን ነው የሚል ሀሳብ ነው ማለት ነው። እንግዲህ የወንጌላውያን እምነት አይደለም። በእግዚአብሔር ላይ ባለን እምነት እግዚአብሔር እንደሚያደርግልን ያው እንደ ፍቃዱ እንደሚሰራልን ነው የምናምነው። መጽሐፍ ቅዱስ የሚያስተምር ይህንን ነው። ማናቸውንም ነገር እንደ ፍቃዱ ብንጠይቅ እንደሚሰማን እናውቃለን ይላል። እየጸለክ ነው፣ የሆነ ነገር እየጠየክ ነው፣ የሆነ ነገር ትፈልጋለ ግን ፍቃዱ አልተገለጠልህም። ከዚህ የተነሳ ፍቃድ ከሆነ ትላል እንደዚህ አይነት ጸሎት የከሸፈ የጸሎት በዚህ ዓመት የጸሎት እስታይላችሁ መቀየር አለበት። የመፍጠር አቅም እኛ ውስጥ የለም። የሌለን ነገር ወደ እኛ የመሳብ አቅም የለን፣ የማምጣት አቅም የለን። ለዚህ ነው ቅድም ይሄ ከባዕድ ፍልስፍና የተወሰደ አስተሳሰብ ነው ያልኩህ ማለት ይህ አስተሳሰብ ምንድን ነው? የተደረገለት ጥቅስ ነው የተፈለገለት፣ ራሱን ለማጽደቅ ማለት ለማጽደቅ። ኦኬ የዘፍጥረትን መጽሐፍ አሁን እንደተጠቀመ የሰውን አፈጣጠር እንደተጠቀመ፣ ሌሎችም ደግሞ እንደዚሁ የሚጠቀማቸው ጥቅሶች